አቤት ሙያ፣ በድንገት እንኳን መተረብሽ እኮ እጅሽ ምንም አይቀየርም። አሁን የጠፍቶ ነው። ልጅሽ እንዴት ናፍቆኝ እንደነበር ኪራ ነው እኮ ውሰጅኝ። የወደቀችበትን ማረፊያ ልይ ብሎ ቤትሽ ድረስ ይዞኝ የመጣው አታስብ፣ እኔ አሁን የተሻለ ቦታ ላይ ነው። እንደዚህ ነች ተለያየሽ? በጣም ደስ ብሎኛል። አመሰግናለሁ። መመሰጋገን እኮ የግል አደረጋችሁት። ሁላችሁንም አመሰግናችኋለሁ። ለምን ነው የምታመሰግነው? ለሁሉም ነገር ስላበላችሁ። አረው ሰጁ ሰኒ ሁሉንም ሰጠውሽ። ጽነት ጽናት በኪራ ቃል ላታቀም አይደል? አረ መሄድ ከተመቸው ስቄ ሸኘዋለሁ። ለመሳቅ ግዴታ እኮ ነው መሄድ የለብኝም። አሁንም ባለች ነገር ደስተኛ ሆኝ። እኔማ ደስተኛ ነኝ። እኔ የምፈልገው እሱ እና እዚህ ጋር ያንተን ሀዘን የሚፈልግ ሰው እኮ የለም አመሰግናለሁ ለመልካም ምኞት ይሄ ነገር ወደ ሙገሳ ፕሮግራም ተሸጋገረ መሰለኝ ሙገሳው እርስ በርስ ሆነ እንጂ ለማንኛውም አሁን ደግሞ እኛ ቤት እንሂድና እኔ ቆንጆ ራት ላብላችሁ ወይ እኔ እንኳን ከሌላ ሰው ጋር ቀጠሮ አለኝ አልችልም ወይ ከቻልች ግን ሰርዘሽው ብትመጪ ወይ አይሆንም የስራ ራት ነው እና ወይ ካልሆነ ነገር እናርገው በፍጹም ባይሆን እኔ ሌላ ጊዜ እመጣለሁ፣ ወይ ደግሞ በጊዜ ከተመለሱ ከተመለስ ጎራ አላለሁ። ምሩዬ፣ እኔ አሁን ጠቅቤያለሁ እዛ ሄጄ ምንም አልሰራም። ጠሪ ወራት ሆኖ እንጂ ለመብላት ነው እንዴ የምንገናኘው? እሱ ስ አይደለም። ታዲያ ስለዚህ ተዝናንተሽ ትመለሻለሽ። ይኸውልሽ ጽናት፣ እዛ ቤት ምሩ ብቻ እንዳለች አስቢና በቃ እኔን እርሺ። እኔ ለመራቅ ብለሽ የምትወጃቸውን ሰዎች እኮ መራቅ የለብሽም ነው። አሁን ምንም ሆነ ምሩን ከፈለግሽ እራቱ ላይ ያለመገኘት እችላለሁ። ያን ያህል እንኳን አያስፈልግም። ከቤት ወዴት ትሄዳለ? እናንተ እስከምትሄዱ ድረስ የምቆይበትን ማመቻቸት ያከተኝ ምንድነው? እናንተ በየተራ ለምኑ ያላችሁ እሳ፣ እናንተ ከሌላችሁ ታዲያ ከማን ጋር ነው ፈታ? ምነው? እኔና አሁን ብቻ ምሩ ሚለውን አሰሚውም እንዴ እኔ አልኖርም አለኩ። ታዲያ እኔ ምን ላድርግ? አንቺ ደስተኛ እንድትሆኝ እኮ ስማ፣ እኔ አንተ ስለሌለ ምዳሰት ስላለ ደግሞ የምከፋ ነው እንዴ? ይመስልን ሁኔታችሁ ግን እሱን ነው የሚያስረዳኝ። እንግዲህ አሁንስ ልክ አይደለም። ማረዳት ያለበትን እወቅሽ። እኔ በሰው ለመኖር የምደሰሱ አይደለሁም። እና እኔስ አንቺ ስለሌለሽ ደስተኛ የሆንኩ ነው የሚመስልሽ? እኔ ምን አቅልሃለሁ። ስለ ሰው አቃሎት የለ እንዴ? ይህንንም መውቅያ እኔ ስለምፈልገው ሰው ብቻ ነው ማውቅ የምፈልገው። አረ ነው? አዎ፣ ምሩ። እንደውም እራቱንም የምሰራው እኔ ነኝ። አረ አንተ የሰራውንማ ማሊበላል ነው። አንቺ ነሻ ታውቂያለሽ መቼም ስሰራ ሽንኩርቱን በመጥረቢያ እንደምከትፈው እኮ አውቃለሁ። ኡፍ በቃችሁ፣ በእናታችሁ። እንደውም ሁለታችሁም እዛ ቤት እንዳትመጡ። ለምን እንመጣለን? በሉ እኔ የልማ በጠረጎ ሰስ ይወጣላችሁ አራኔ ልጅ ነው የሚተዋቸው። ሰው እንዴት የጭቅጭቅ ሱሱን ያሻሽላል? ያልሽኝን ነገር በሙሉ አጣርቼ ጨርሻለሁ። ዛሬ ማታ ተሰብስበው ናት ይበላሉ። ያልኩሽን ስራ በስራ አካሰራሽ ገንዘብሽን ታገኛለሽ። እሺ፣ ግን አይገላቸውም አይደል? ምን ነው ባንዴ ጻድቅ ነሆን? አልሽሳ ሁለት እግር አለኝ ተብሎ ለዛፍ ላይ ይወጣል? ልክ ነሽ እኮ፣ ግን ግን የሚባል ነገር የለም አንዴ እዚህ ስራ ውስጥ ተዘፍቀሻል። ወደኋላ ላለው ብትይ ግን የሚያጠምድሽን የመረብ ገመድ መበጠስ ነው። ተግባባን? አዎ ተግባብተ። ወይ ጉድ ጽናት መጣች። ምንም አይነት እንቅስቃሴ እንዳታደርጊ ቀጥ ብለሽ ቁም። አንድነ ወይ እዚህ ምን ትሰሪያለሽ? እንትኑ ውሻው ቡችላው ኮርቦት ሳየው፣ ለሱ ዳቦ ሰጠው መጥቼ ነው። የምን ቡችላ ነው? ትቃዣልሽ እንዴ? ቡችላ? አዎ ቡችላ። አሁን ምንድን ነው ያልሽው? ለቡችላው ዳቦ ሰጠውታ አላልሽም እንዴ? እሱ ነው እንዴ? አሁን እኮ ባለቤቱ መጥቶ ወሰደው እና አሸኛኝት እያረግሽለት ነው የቆምሽው። ውይ ጽናትዬ፣ እንዲያው በተፈጥሮ እንስሳት ላይ መጨከር አልችልም። እንዴ አንድነት ልታለቅሽ ነው እንዴ? እንኳን ምንም ለማያውቁት መንሰሳት ይቀረች አዎ፣ ተዘጋጅቷል። ሁሉንም አሰናድተናል። አብዛኛውን ምግብ እንደውም ሚሩና ሲሰበች በቃ